ዛሬ ፋሽን ከማያልፍባቸው እና በቀላሉ ዝንጥ ልንልባቸው ከምንችልባቸው መሰረታዊ አልባሳቶች ውስጥ የተወሰኑትን እናያለን። እነዚህ አልባሳት በቀላሉ ገበያ ላይ ልናገኛቸው የምንችላቸው እና እንደ አቅማችን ኪሳችንን ሳንጎዳ ልንገዛቸው የምንችላቸው ናቸው። እነዚህ በቅጽል ስማቸው የቁምሳጥን ጆከር የሚባሉት አልባሳት የፈረንሳይ ሴቶችም ቁልፍ አልባሳት ናቸው። ልክ እንደ ፈረንሳይ ሴቶች ብዙም ሳንጨነቅ ሺክና ኤሌጋንት የሆነ ሉክ ከሚሰጡን አልባሳቶች ውስጥ መካከል አንደኛ ክላሲክ ቅድ ያለው ሸሚዝ ነው። ሸሚዝ በየትኛውም እድሜ ከተማሪ እስከ ቢሮ ሰራተኛ ሊደረግ የሚችል ልብስ ነው። ብዙ ቦታዎች ላይ ከጠዋት እስከ ማታ በተለያየ ስታይል ቢለበስ ከካዥዋል እስከ ፎርማል የሆነ ሉክ ሊሰጠን የሚችል የልብስ አይነት ነው። ታዲያ ግዴታ ነጭ ሸሚዝ ብቻ መሆን የለበትም። ነጭ ቀለም ላያምርብን ወይ ላንወድ እንችላለን። ስለዚህ በሚያምርብን ወይ በምንወደው ኒውትራል ቀለም አንድ ክላሲክ ሸሚዝ ቢኖረን በፈለግነው ጊዜና በፈለግነው አይነት ስታይል ከብዙ ነገር ጋር ቀላቅለን ልናደርገው እንችላለን። ኒውትራል ቀለም ያልኳቸው ኒውትራል ቀለሞች ከብዙ ነገር ጋር በቀላሉ ሊቀላቀሉ ስለሚችሉ ነው። ደማቅ ቀለም ከሆነ ግን ከብዙ ልብሶች ጋር ለመቀላቀል ሊሚት ሊያደርገን ይችላል። ወይም ሁሌ ደስ ብሎ ላናደርገው እንችላለን። በደማቅ ቀለም ሰው ከሆንን ግን ደማቅ ቀለም ያላቸው ክላሲክ ሸሚዞችም ለእኛ ቁምሳጥን ሳጥን መስተሀፍ ናቸው። ኒውትራልም ደመቅ ያሉ ቀለማትንም የምንወድ ከሆነ እንደ ተጨማሪ ከለር ለምሳሌ እንደዚህ ስትራይፕ የሆኑ ሸሚዞች ቢኖሩ ቤዚክ በሆኑ አልባሳት እንኳን ቀላቅለን ብናረጋቸው በጣም የሚያምር ሞደርን እና ሺክ የሆነ ሉክ ይሰጡናል። ሺክና ኤሌጋንት ለሆነ ገጽታ ሁሌ ኒውትራል ቀለምን አድርጉ የሚባል ነገር ደግሞ እንዳትሰሙ። ኒውትራል ያልሆኑ ቀለማትንም በደንብ ዶዝ አድርገን ካረግናቸው ሺክና ኤሌጋንት የሆነ ገጽታን እናገኛለን። ይሄ ነው የፍሬንች ገል ሚስጥር። ሁለተኛ በቀላሉ የሚያዘንጡን አልባሳት ደግሞ ቴንክቶፖች ሲሆኑ እነዚህም ሲምፕል ሆነው ከብዙ አይነት ልብሶች ጋር ሚክስ አድርገን ዝንጥ ልንልባቸው የምንችልባቸው አልባሳት ሲሆኑ በተለይ ለሰመር ወቅት በቃ ቤዚክ የሚባል ልብስ ነው። ቤዚክ እና ሲምፕልነታቸውን ከፍ ለማድረግ ደግሞ ከወጥ ቀለማት ይልቅ እዚህ ጋር እንደምታዩቸው አንገታቸው አካባቢ ኮንትራስት ሲኖራቸው ሉካችንን ይበልጥ ያሳድጉታል። ስትራይፕ ያላቸው ቴንክቶፖችም ጥሩ አማራጭ ናቸው። ትከሻና ክንዳችን ተገልጦ እንድንታይ የማንፈልግ ከሆነ ደግሞ እንደዚህ በሸሚዝ ወይ በኮት ወይም ደግሞ በካርዲጋን ልናረጋቸው እንችላለን። ሶስተኛ በቀላሉ የሚያዘንጡን እና ፋሽን የማያልፍባቸው ደግሞ ክላሲክ ካርዲጋኖች ናቸው። እዚህ ከፈረንሳይ ሴቶች ቁምሳጥን ውስጥ የማይጠፉት ክላሲክ ክፍት ሹራቦች በፈለግነው አይነት ልብስ ብንለብሳቸው፣ ክላሲክ ሺክ እና ታይምለስ የሆነ ሉክ ይሰጡናል። በተለይ በጣም በማይሞቅበት እና በጣም በማይቀዘቅዝበት ልክ እንደ ስፕሪንግ ባለ ትራንዚሽናል ፔሪድ በጣም ጥሩ አማራጭ ናቸው። ቀለል ባለ ልብስ ዊኬንድ ላይ ልናረጋቸው እንችላለን። ሬስቶራንት አርገናቸው ልንሄድ እንችላለን። ለቢሮ በቀሚስ፣ በጨርቅ ሱሪም አርገናቸው ልንሄድ እንችላለን። እድሜም አይመርጥም። ከትንንሽ ልጆች ጀምሮ እስከ ትልቅ ሰው ድረስ ሊያረጋቸው የሚችላቸው አልባሳቶች ናቸው። ስትራይፕድ ካርዲጋንም የፓሪዚያን ሴቶች መለያ ነው። አራተኛው ፋሽን የማያልፍበትና አዘናጭ ልብስም ከዚህ ጋር ይገናኝ ማሪኒህ በመባል የሚታወቀው ፌመሱ ባለመስመር ቲሸርት ነው። በእጀ ሙሉም ሆነ በእጀ ጉድ ቢደረግ ሲምፕሎኑ ዝንጥ የማድረግ አይላሉ። እድሜና ጾታም አይመርጥም። በተለያየ ስታይልም ልናረገው እንችላለን። በጂንስ እና በጨርቅ ሱሪ፣ በጉርድ ቀሚስ፣ በቁምጣ እንዲሁም ሳሳ ያሉ ካርዲጋን ወይም ሹራቦችን ትከሻችን ላይ ጣል በማድረግ ሺክ የሆነ የፓሪዚያን ሉክ ልናገኝ እንችላለን። ልብስ ከምታስቡት በላይ ቨርሳታይል የሆነ ፒስ ነው። ሳያሉ ስትራይፕ ሹራቦችን ወይም እጀ ጉድና እጀ ሙሉ ቲሸርቶችን ከብሌዘር ስር በማድረግ ኤፈርትለስሊ ሺክ የሆነ ገጽታ መፍጠር እንችላለን። ከለር ባይመርጥም በስፕሪንግና በሰመር ወቅት ከቤዥ እና ከነጭ ልብስ ጋር እጅግ በጣም ነው የሚያምር። በተለይ ለስፕሪንግና ለሰመር ዋርድሮባችሁ አንድ ቢኖራችሁ መቼም አትጸጸቱበትም። ጥቁር ስትራይፕ የማትወዱ ከሆነ ወይም ማያምርባችሁ ከመሰላችሁ ቀይ ስትራይፕ ጥሩ አማራጭ ናቸው። እነሱም ሞክረዋቸው። እነዚህ ልብሶች ለሁሉም ቅርጽ ይሆናሉ። አጭርም ላይ ወፍራምም ላይ ቢሆን ሁሉም ስትራይፕድ ልብሶች ወፍራምን አያወፍሩም። ሁሉም ስትራይፕድ ልብሶች አጭርን አያሳጥሩም። በዚህ ጉዳይ አንድ ራሱን የቻለ ቪዲዮ አሰራላችኋለሁ። ምን ሲሆኑ ሊያሳጥሩ እንደሚችሉ እና እንደማይችሉ ስታይሊንግ አንተርጂ ወይም አሮንግ የሚባል ነገር የለም። ለሁሉም መላ አለው። አምስተኛው በቀላሉ የሚያዘንጡን ና ፋሽን የማያልፍባቸው ሺክ ልብሶች ደግሞ ፖሎ ሸርቶች ናቸው። ፖሎ ሸርቶች ልክ እንደወንድ ሁሉ ለሴትም ሺክና ታይምለስ የሆነ ገጽታን ይሰጡናል። እነዚህ ልብሶች ፋሽን የማያልፍባቸው እና ክላሲክ ቢሆኑም አሁን ላይ ደግሞ ክላሲክ ትሬንድ ሆነው መጥተዋል። በምትወዱት ቀለም አንድ ቢኖራችሁ ሁልጊዜም ዝንጥ ጥልትሉበት ትችላላችሁ። ታዲያ እነዚህ ፋሽን የማያልፈባቸው እና ሁሌም የምንዘንጥባቸውን ታይምለስ አልባሳት ስትገዙ ከናቹራል ፋብሪክ የተሰሩ መሆናችሁን አይታችሁ ነው መሆን ያለበት። አንዴ ኢንቨስት አድርገን ረጅም ዓመት ልንጠቀምባቸው ነው እንጂ የሚገባው ፑር ኳሊቲ ገዝተን በየዓመቱ መቀየር የለብንም። ፈረንሳዮች አለባበስ ምስጢር በዚህ ላይ እየተመሰረተ ነው፣ በሲምፕሊሲቲ ባላንስ እና ኳሊቲ ላይ በተለይ ፋሽን የማያልፍባቸውን ቤዚክ አልባሳት ስትገዙ ኳሊቲያቸው ላይ ልታተኩሩ ይገባል። ቅድም እንደነገርኳቸው እነሱ ናቸው የዋርድሮባችን ጆከሮች። በተለይ ካፕሱል ዋርድሮባችንን ከዜሮ ስንገነባ ኳሊቲ ላይ መጠንቀቅ አለብን። እኔም ልክ እንደ ፍሬንች ገል ሺክ የሆነ ካፕሱል ዋርድሮባችን እንዴት እንደምትገነቡ የሚረዱ ቪዲዮዎችን አደርሳችኋለሁ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ማንኛውም የአለባበስ እና የኤሌጋንስ ጥያቄ ካላችሁ ለመመለስ ዝግጁ ነኝ። በቀጣይ ጠቃሚ ቪዲዮ እስክንገናኝ ድረስ ሰላም ክረሙልኝ። ሌዲሪ ነኝ ከሀበሻ ቮግ